ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ክቡር አቶ መላኩ አለበል የኢንዱስትሪ ሚኒስትር፣ ክቡር አቶ አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ ክቡራን ሚኒስትሮች፣ ክቡራን የክልልና የፌዴራል የስራ ኃላፊዎች፣ የሰሜን ሸዋ ዞን እንዲሁም የደብረ ብርሃን ከተማ ዞን አስተዳዳሪና ክቡር ከንቲባችን የተከበራችሁ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ባለሀብቶች፣ የተከበራችሁ የዚህ ምረቃ ስነ ስርዓት ታዳሚዎች በሙሉ ከሁሉም በላይ ደግሞ ክቡር አቶ ብሩክና ባለቤቱ ሕይወት እንዲሁም ልጆቻችሁ፣ ወዳጅ ዘመዶች በሙሉ በቅድሚያ እንኳን ደሳላችሁ ደሳለን ማለት ፈልጋለሁ። ሸዋ ታላላቅ ነገስታት የተወለዱበት የዘመናዊቷ ኢትዮጵያ ራዕይ የተቀረጸበት ምድር ነው። ካንኮበር እስከ ደብረ ብርሃን ሸዋ የመንበረ መንግሥት መቀመጫና የአመራር ጥበብ መገኛ ሆኖ ቆይቷል። በታሪክ ሸዋ የኢትዮጵያን ፖለቲካና የኢኮኖሚ ጎዳና ቅርጽ ቀድማ አሳይታለች። ዛሬ በፈጠራ በኢንተርፕራይዝና በኢንዱስትሪ ዳግም ለማስመስከር ዝግጁነቷንም እያየን መጠናል። በዛሬው እለት ዛሬ የብርሃን ምልክት በሆነችው ከተማ ውስጥ ተሰባስበናል። ያ ብርሃን ከመቼውም ጊዜ በበለጠ ብሩህ ሆኖ ይታያል። ሕዝባችን ቁርጠኝነቱን የኢንዱስትሪያሊስቶችና የኢንዱስትሪዎቻችን ጥንካሬ ለበለጸገች ኢትዮጵያ የብርሃን ምልክት ነውና በርትተን መስራት ይገባናል። ግባችን ግልጽ ነው፣ ስራ መፍጠር እድልን ማስፋት እና የህዝባችንን አቅም የሚያንጸባርቅ ኢኮኖሚ መገንባት ነው። እዚህ ደብረ ብርሃን ያየነው እና ሰሜን ሸዋ ያየነው ጅማሮ ከፋብሪካ ማቆም በላይ ለክልላችን የምርታማነትና በራስ የመተማመን የአዲስ ዘመን ማሳያ ነው ብል መሳሳት አይሆንም። የአማራ ክልል ከፍተኛ አቅም ያለው ክልል ነው። አፈሩ ለምነው፣ ስራን ማክበር ባህሉ የሆነ ማህበረሰብ አለው። የተፈጥሮ ማራኪ ውበትና ጥንትም ጀምሮ በሰለጠኑ ጥበበኛ እጆች የተሞላ ክልል ነው። የቤት ስራችን የሚሆነው ይህንን አቅም በአርሶ አደሮች፣ በሰራተኞች በስራ ፈጣሪዎችና በአመራሩ የተባበረ ክንድ ወደ ሴት መለወጥ ነው። መንግስት እነዚህ ስጦታዎች ወደ እውነተኛ ልማት ለመቀየር ያለ ማቋረጥ ይተጋል። የሚያገናኙት መንገዶችን ብርሃን የሚሰጡ የኃይል መስመሮችን እና ባለ ሀብቶችን የሚያበረታቱ ፖሊሲዎችን በመዘርጋት ያለ እንቅልፍ ይሰራል። ምክንያቱ የሚያመርት ወደ ውጭ የሚልክና በልበ ሙሉነት የሚወዳደር ኢኮኖሚ ለመገንባት ጠንካራ መሰረት ናቸውና፣ የምንሻው በፍጥነት የሚሰራና ማጠናቀቅ የሚችል አመራር፣ ግልጽነት ያለው አገልግሎት የሚሰጡ ተቋማትና ለመጪው ትውልድ የሚያስብ መንግስት ነው። እንዲሁም ለኤክስፖርት ዞኖች፣ ለአረንጓዴ ቴክኖሎጂ፣ ክህሎትን ለማሳደግ እና የሀገር ውስጥ እና ዓለም አቀፍ ባለሀብቶችን የሚስብ የንግድ አካባቢ ስለመፍጠር የሚያቅድ አመራር ይጠበቃል። ዛሬ ባገኘነው ድል አንኩራራ፣ እረፍት አናብዛ። ወደ ብልጽግና የሚደረገው ሩጫ ገና መጀመሩ እንጂ በአግባቡ ያጠናቀቅነው ሩጫ አይደለም። ይህንን መረዳት ከሁሉም አመራር የሚጠበቅ ስራ ነው። በዚህ አጋጣሚ ከክልሉ ሰላም ጋር በተያያዘ በጫካ ላሉ ወንድሞቻችን ማስተላለፍ የምፈልገው መልእክት ቢኖር እኛ ፍላጎታችን መበልጸግ ብቻ ነው። ኢትዮጵያ እንድትበለጽግ ደግሞ በርካታ አዳዲስ ፕሮጀክቶች እየጀመርን ነው። እነዚህን ፕሮጀክቶች ለማሳካት ሁሉም ሰው በርብርብና